ጥቅም ላይ ለመዋል እድል እንደሚሰጥ መረጃዎች ይነግሩናል። ከአዲስ አበባ 650 ኪሎ ሜትር በርቀት በምትገኘው የሶማሌ ክልል ዋና ከተማ በሆነችው በጅጅጋ ከተማ ላይ እንገኛለን። ይህን ፕሮግራም እንድናዘጋጅ እና እንድናቀርብ ደግሞ እድሉን የሰጠን አህሪ ወይም አርማወር ሃንሰን የምርምር ኢንስቲትዩት ነው። በዚህ በጅጅጋ ከተማ ደግሞ ሊሰራ የታቀደው ስራ ምንድን ነው ካላችሁኝ በባህላዊ ህክምና በሶማሌ ክልል የባህላዊ እጽዋት ፕራክቲስ ምን ይመስላል? በሚል ለማጥናትና መረጃዎችን ለመሰነድ በተዘጋጀ ሲምፖዚየም ዙሪያ ውይይት ተደርጎ ነበር። ይህንን ማዕከል አድርገን እንድንወያይ እንግዳ ጋብዣለሁ። እንግዳዬ ዶክተር ጌታቸው አዲስ ናቸው። በባህላዊ መድኃኒት እና በባህላዊ እውቀቶች ዙሪያ ብዙ ምርምር ያደረጉና በመላ ሀገራችን እየተዘዋወሩ መረጃዎችን የሰበሰቡ ኮሌክት ያደረጉ ባለሙያ ናቸው። ከእሳቸው ጋር ቆይታ እናደርጋለን። ውድ ጊዜያቸውን ሰጥተው ከእኛ ጋር የሚያደርጉትን ውይይት ታደምጣላችሁ። እናንተም አብራችሁ እንድትቆዩ በማክበር ጋብዛለሁ። ዶክተር ጌታቸው በጣም ደስ ብሎኛል ስለተገናኘ ረዘም ጋ ለ ቆይታ በኋላ ነው። ቆየት ብለና ከአንድ ዓመት በፊት ተገናኝተን ነበር። አደ ወላይ ታስወዶ በዚሁ ጉዳይ ላይ ሄደን ነው የተገናኘ ነው። ጥሩ ፕሮግራምም እንደነበር አስታውሳለሁ። እንደ ሀገርም እንደ ተቋምም አህሪ በተለያዩ አካባቢዎች የሚደረጉ ባህላዊ ህክምናዎችና የባህላዊ ህክምና እውቀቶችን በማደራጀት ትልቅ ስራ እየሰራ ያሳያልና አሁን ደግሞ ወደ ሶማሌ ክልል ብቅ ብላቸዋል። እንደው የእርሶን ኤክስፒሪየንስ መጀመሪያ እንመልከት እንደው በዚህ ዘርፍ ላይ ብዙ የሰሩ ሰው ነው በመጀመሪያ ለዚህ ለተቀደሰ ሀሳብ ለመወያየት የፋና ቴሌቪዥን ስለጋብዘኝ በጣም አመሰግናለሁ እንግዲህ በአጠቃላይ እንደው ከዓለም አቀፍ ደረጃው ትንሽ ቀንጨብ ቀንጨብ እያደረኩኝ ወደዋናው ወደ ሀገራችን ከዚያም ደግሞ አሁን እየሰራንበት ባለ ነው። የሶማሌ ክልል ምን ልንሰሩ፣ ለምን ወደዚህ መጣችሁ፣ ምን ልትሰሩ አስባችሁ የሚለውን ነገር ለመመለስ እሞክራለሁ። እንግዲህ የሰው ልጅ የዘመናዊ መድኃኒትን በምርምር አግኝቶ አገልግሎት ላይ እስከሚያውልበት ጊዜ ድረስ ሙሉ ለሙሉ ጤናችንን የምንከባከብ የነበረው በባህላዊ ህክምና ነበረ። እንዴት የዘመናዊ መድኃኒት ወደ አገልግሎት መጣ ሲባል መሰረቱ እጽዋት ናቸው በባህላዊ መንገድ ስንጠቀምባቸው የነበሩ እጽዋት ናቸው። አልፎ አልፎ ደግሞ ሌሎች ህዋሳት እንደ ፈንገስ የመሳሰሉ ናቸው እና ከዛ እያደገ እያደገ አሁን በዓለም ላይ ካሉት ዘመናዊ መድኃኒቶች ውስጥ መሰረታቸው እጽዋት የሆኑ በጣም ብዙ መድኃኒቶች አሉ። አንዳንዶቹ እንዲሁም በላቦራቶሪው ግኝት ለመስራት ባለመቻላቸው አሁንም ቢሆን በእጽዋት ላይ መሰረት በእጽዋት ላይ ጥገኛ የሆንበት ሁኔታ አለ፣ ከዛ በሚገኙ መድኃኒቶች ማለት ነው። ዘመናዊ መድኃኒት አገልግሎት ላይ እንኳን ቢውል አሁንም ቢሆን የባህል መድኃኒት በአለም አቀፍ ደረጃ በስፋት አገልግሎት ላይ እየሰጠ ይገኛል። ለምሳሌ በቻይና በህንድ፣ በኮሪያ፣ በሰሜንን፣ በደቡብ ኮሪያ፣ በሌሎችም እዛ አካባቢ ያሉ ሀገራት በስፋት የሚጠቀሙት የባህል መድኃኒት ነው። ምንድን ነው ለምሳሌ የቻይና መድኃኒት የቻይናውያንን አካየን እነሱ ከዘመናዊ መድኃኒት ጋር እኩል አይተው አገልግሎት እንዲሰጥ አድርገውታል። ልክ እንደዚህ የምንለው ኢንቴግሬሽን የምንለውን ነው። ከዛ ደግሞ ዝቅ እያል በምሄድ ኢንክሉሲቭ የሚባለው ያኛው ኢንቴግሬሽን ይባላል፣ ይሄኛው ኢንክሉሲቭ የሚባሉ ደግሞ አገሮች አሉ። አሁንም በስፋት በትምህርት በጤና በስፋት እንደዛ እንደ ቻይናዎቹ አይሆን እንጂ አሁንም ቢሆን በጣም በከፍተኛ ደረጃ አገልግሎት ላይ እየሰጠ ያለበት ሁኔታ ለምሳሌ በአፍሪካ ውስጥ እንደ ደቡብ አፍሪካን እና እንደ ጋናን መውሰድ ይቻላል። ደቡብ አፍሪካን እና ጋና ይሄ ኢንክሉሲቭ የሆነ የባህል መድኃኒት አጠቃቀም ዘዴን ይጠቀማሉ ማለት ነው፣ ከዘመናዊ መድኃኒት ጋር። ወደ ኢትዮጵያ የመጣን እንደሆነ ሶስተኛው እና የመጨረሻ ሆነ ቶለራንት የምንለው እንግዲህ፣ ይቅርታ፣ በቀጥታ የአማርኛ ትርጉም ስለማላገኝላቸው ነው እነዚህን በእንግሊዝኛ እየተጠቀምኩት ያለሁት እና አድማጮችን በዚህ ረገድ በጣም ይቅርታ ጠይቃለሁ። ወደፊት እነዚህን ሶስቱን ተርሞች በአማርኛ በትክክል የምንገልጽበት። ስለዚህ ኢትዮጵያ ቶለራንት አይነት ሲስተም ትጠቀማለ ስንል ምንድን ነው፣ ህብረተሰቡ በስፋት ይጠቀምበታል፣ ግን ስርዓቱ ውስጥ የጤና አጠባበቅ ስርዓት ውስጥ ገብቶ አገልግሎት ሊሰጥ የሚችልበት ዘዴ የለንም። ስለዚህ ባህል መድኃኒቶች አገልግሎታቸውን ይሰጣሉ፣ ማዕቂያዎቹ ነገር ግን በጤና ስርዓቱ ውስጥ ታየር ሲስተም ማለት ወዛ ውስጥ ገብቶ አገልግሎት ሊሰጥ የሚችልበት ስርዓት የለን። ምንድን ነው ያለው ኢትዮጵያ ውስጥ አሁን ቀደም ብሎ መንግስት ቀደም ብሎ በምርምር ምርምር እንዲካሄድ ቀደም ብሎ ነው ወደ 1970ዎቹ አካባቢ ነው የምርምር ተቋም የተቋቋመው የሀገረሰብ መድኃኒትና የሀገረሰብ መድኃኒትና ህክምና ጽፈት ቤት የምትባል አንድ ማስተባበሪያ ጽህፈት ቤት የምትባል አንድ እንትን ተቋቁማ በዛ እያደገ እያደገ መጥቷል፣ ማለት ነው። አሁን ወደ ተሻለ ደረጃ በመንግስትም በተባባሪ ድርጅቶችም የውስጥም የሀገርም ድርጅቶች ስራ እየሰራ እንገላለን፣ ምርምሩ ስራ ማለት ነው። የኢትዮጵያ የባህል መድኃኒት ህክምና ምን ይመስላል ብለን ካል በትክክል እንኳን ለመግለጽ የማንችልበት ሁኔታ ነው ያለው። ብዙዎቹ የምናገኛቸው ጽሁፎች ማስረጃዎች በሰሜን አካባቢ በማዕከላዊ ኢትዮጵያ አካባቢ ካሉት መሰር በማናነት ከነዚህ አካባቢዎች የተሰበሰቡ ናቸው። መሰረታቸው ደግሞ እምነታዊ፣ ከእምነት ተቋም የመነጩ ጠለቅ ብለን በምናይበት ጊዜ በኦርቶዶክስ እና በሙስሊም እምነት አብያተ እምነቶች ቤተ እምነቶች ውስጥ በስፋት ያሉ መጽሐፍት አሉ። በደንብ አድርገን እነዚህን አልሰነን ናቸው፣ እውነት ለመናገር የምናውቃቸው ለምሳሌ በኦርቶዶክስ እንደ ቤተ ቤተ ማን ነው መጽሐፈ መድኃኒት፣ መጽሐፈ ፋውስ የሚባሉ ከዛ ከዛ የመጡ መጽሐፍት አሉ። ሌሎችም ደግሞ በየ በየ ቤተ ክርስቲያኑ በየ አዋቂዎቹ በየ ካህናቱ ብንሄድ ብዙ ልናገኛቸው የምንችላቸው በጽሁፍ ራሳቸው ለራሳቸው ያዘጋጇቸው ህብረተሰቡም ሊጠቀምበት የሚችል የሚችሉ የሚችሉ ናቸው ያሉት። ስለዚህ አሁን እንደው ምናልባት በደንብ ወደዚህ ልንገባ እንችላለን። በኢትዮጵያ እንግዲህ በርካታ ብሔር ብሔረሰቦች አሉ። እርስዎ ብዙ ቦታ የመሄድ እድሉን ያገኙ ይመስለኛል። አንዳንዶቹ የሚገርም እውቀት ያላቸው ናቸው። ትራዲሽናል ኖሌጆች ደግሞ ብዙ ጊዜ እንደ ፎክሎር ሜዲሲን ስለሆኑ በቃል የሚተላለፉ ናቸው በቃል ከአንዱ ትውልድ ወይም ከቤተሰብ ወደ ቤተሰብ የሚተላለፉ ናቸው። ስለዚህ አባት ለልጁ ያስተምራል፣ ልጅ ደግሞ ለቀጣይ ትውልዱ እያስተማረ የሚቀጥላቸው ናቸው እና አንዳንዶቹን ትኩር ብለን ስናያቸው እነዚህ ሰዎች ምን አይነት ኢንቴለጀንቶች ናቸው! በጣም አስተዋዮች ናቸው። ሳይማሩ፣ ይሄ ዘመናዊው ነገር ሳይገባቸው፣ ነገር ግን በዘመናዊ አስተሳሰብ የሚሄዱ ማህበረሰቡ ያንን ቢጠቀመው ዲስቶርት ሊያደርግ ጥቅም አልባ ሊሆን እንደሚችልም ተገንዝበው ሁሉም ሰው ኢንፎርሜሽን እንዳይኖረው የማድረግም ቴክኒክ ይጠቀማሉ። ለምን አንድ ሐኪም ህክምናውን ጨርሶ እውቅና ተሰጥቶት ሪኮግኒሽን ተሰጥቶት ካልጨረሰ ወደ ህክምና ዘርፍ መሄድ አይችልም። ምክንያቱም እንትኑ የተደራጀ መሆን አለበት። እነሱም ህብረተሰቡ ዝም ብሎ ያንን አንድ ሐኪም ሊያውቀው የሚገባውን ነገር ለህብረተሰቡ ብንሰጥ ህብረተሰቡ ያልተገባ የህክምና ስርዓቶችን ተከትሎ ጉዳት ውስጥ ይገባል ማለት ነው። ስለዚህ እነሱም እንደዚህ እያደረጉ እየጠበቁ የሚሄዱ ኢንቴሊጀንት የሆኑ አስተሳሰብ ያላቸው ምናልባት በእኛ አስተሳሰብ ያልተማሩ ነገር ግን የገባቸው ብዙ እንዳሉ መረጃዎች ላይ እናያለን። እና እርስዎ ደግሞ የዚህ ፕራክቲስ ብዙ አሉት አይደል? መቼም ኢትዮጵያን ስንወዳት በጣም ስናያት በጣም እንወዳታለን። ብዙ ዙረን ብዙ እነዚህን ብሔረሰቦች በተለይም ደግሞ ወደ ገጠሩ ወጣ ብለን ትልልቅ አባቶችን፣ ትልልቅ እናቶችን በምናነጋግርበት ጊዜ ፍቅራችን እየበረታ ይሄዳል። እውነት ለመናገር እና እኔ ንገረኝ ካልከኝ ለኢትዮጵያ ያለኝን ፍቅር በቃል ለመግለጽ እቸገራለሁ። ኢትዮጵያን አውቀታለሁ በስፋት ከአንዱ ጫፍ እስከ አንዱ ጫፍ ያየሁበት ሁኔታ አለ እና በምትሄድበት ጊዜ እነዚህ ከነዚህ ከባህል መድኃኒት አዋቂዎች ጋር ቁጭ ብሎ የመነጋገር ጊዜ ነበረኝ እና ቁጭ ብዬ ስንግ በምንነጋገርበት ጊዜ ምን ያህል ተዝቆ የማያውቅ የማያልቅ እውቀት እንዳላቸው ይገነዘባል። ለምሳሌ ትላንት አንዲት የውይይት መድረክ ነበረችን እነዚህ ኤክስፐርቶችን ያሰባሰበ እና አንድ አባት ነበሩ የሱማሌ አባት ነው እና እንዴት እዚህ አካባቢ ጥናት እንዴት አድርገን ማጥናት አለብን የሚለውን ነገር ውይይት ስናደርግ ካፋቸው የሚወጣው የማያልቅ እውቀት ነበርና ውስጤ በሀሴት በደስታ የሞላ ነበር። ግን በዛው ምክ ደግሞ አዝናለሁ፣ እንደዚህ አይነት ታዋቂዎች እያሉን እንዴት ነው ያልተጠቀምነው? እንዴት ብዙ ያልሰራ ነው የሚል የተወሰነ በራሴም ላይ በራሳችን እናያውቅበታለን። ስለዚህ በኢትዮጵያ ዙሪያውን በምንሄድበት ጊዜ እንደ ምሳሌ ለመጥቀስ ያልነው እና በምንሄድበት ጊዜ በጣም ብዙ እውቀት አለ ነገር ግን አንተ በምትለው በጠን ሳይሆን እኔም ደግሞ ይሄ በምስጢር የመያዙ ጉዳይ ሀገራችን ጠቅሟታል ወይ ብትለኝ፣ እኔ ከጥቅሙ ጉዳቱ ነው ያመዘ ነው። ወደ ቻይና ብንሄድ ወደ ህንድ ብንሄድ የባህል መድኃኒት እውቀታቸው በደንብ ተሰንዶ አሁን ላሉበት በስፋት ለመጠቀም የሚያገለግል ማድረጃ በቀጥታ የሚያገኙት ከዛ፣ እኛስ የተባልን እንደሆነ በደንብ ተደርጎ ተሰንዶ የተቀመጠ ነገር ስለሌለን መነሻችን እንደገና ከመሰረት ገና ከዜሮ ከዜሮ እየሆነ የተቸገርንበት ሁኔታ እና ይሄ ነው አሁን አንዱ ትልቁ ችግር። ስለዚህ ምንድነው ሀሳቡ በጣም እንደ እድል ብዙ ብሔረሰቦች አሉ ከሰማንያ በላይ የሚሆኑ ብሔረሰቦች አለ። ይሄ እኮ ትልቅ ሀብት ነው። ይሄ ሀብት የህብረሰብ ዝም ብለን ለፖለቲካ ፍጆታ ብቻ የምንጠቀምበት አለ። ለምን ቢባል እያንዳንዱ ብሔረሰብ የራሱ እውቀት አለው የራሱ እውቀት አለው፣ የራሱ ባህል አለው፣ የራሱ ትውፊት አለው። እና ያንን ከዚያ ያንን መጠቀም ነው ያልቻልነው። ስለዚህ ከዛ መጠቀም ይችል ነበር። ስለዚህ ከነዚህ ብሔረሰቦቻችን እውቀታቸውን ሰንደን ወደ አገልግሎት ሊጠቀምበት የሚችል ምርምር ማካሄደኛ ፈንታ ነበር እና ያንን ብዙ አላደረግነውም። ስለዚህ ምንድን ነው አሉ አሁን ማስረጃዎች ከቅርብ ጊዜ ወዲህም እንደዚህ እንዳልኩት ቅድም በየአብያተ ክርስቲያኑ በየአብያተ እምነቱ በየመስጊዶቹ አሉ። አሁን ደግሞ ከቅርብ ጊዜ ወዲህ ተመራማሪዎች በስፋት እውቀቱን የሚሰነዱበት ጊዜ ሳይንስም አለ፣ ኢትኖ ቦታን የሚባል በአዲስ አበባ ዩኒቨርሲቲ የተጀመረ ከዛ በፊት በውጭ ሀገር በስፋት ስራ ላይ ውሎ የነበረ፣ አሁን ግን ተማሪዎች፣ የማስትሬት ዲግሪ ተማሪዎች፣ የፒኤችዲ ዲግሪ ተማሪዎች ይህንን ነባር እውቀቱን እየሰነዱበት ያለበት ሁኔታ ያለ እና መልካም መልካም ስራዎች እየተሰሩ ነው። እኔ ግን እንደው አንዳንድ ጊዜ እውቀቶቹ መደበቃቸው ጉዳት ነው ለኛ። ነገር ግን በምን መልኩ ይውጡ የሚለውን ነገር ነው ለእንትን ያልኩት። እውቀትማ በወጣ ቁጥር የበለጠ ለሀገርም ለህዝብም እየጠቀመ፣ ግን በምን አግባብ ይውጣ የሚለውን ነው ፍሬም እንዲኖረው ከማለትም አንጻር ነው ያነሳሁት እና እኔ ማንሳት እንደውም የፈለግኩት ምንድን ነው እውቀቶች እነሱ በሚሉት ሁሉም ሰው ያን መድኃኒት ካወቀ ይረክሳል የሚሉት ነገር አለ። ነገር ግን እውቀቶች በተገቢው መልኩ ተሰንደው ስትራክቸር ኖሯቸው በሚገባው መልኩ መውጣት እንዲችሉ ከሚል ሀሳብ ነው ይሄንን ያነሳሁት እና አያይዘን እንደዚህ አይነት ስራ የሚሰሩ ሰዎች ሌላው ትልቁ ኳሊቲያቸው ምንድን ነው? አካባቢን የመጠበቅ አቅም አላቸው። ኢንቫይሮንመንትን የማጥናት አቅም አላቸው። ዛፍ መትከል ተፈጥሮ አላቸው። ለምሳሌ የየም ህዝቦችን ብንወስድ አንድ ቀን ነው መድኃኒት ኮሌክት የሚያደርጉት። ከዛ ቀን ውጪ በአመት ከዛ ውጪ ዛፍ የሚቀነጥስ የለም፣ ከመንከባከብ ውጭ ማለት ነው። እንዲህ አይነት ልምምዶች ከምን መጡ ስንል ይሄ የባህላዊ ህክምናን የመጠቀም ልምምድ በማህበረሰብ ውስጥ እና በብሔር ብሔረሰብ ውስጥ ሲኖር ነው። እና ይሄ ትልቅ እውቀት ነው ብዬ ነው ማምነው እኔ እና እርሱ ያዩትም ይመስለኛል ሄዶም ተሳትፈዋል መሰለኝ አዎ በትክክል የባህል መድኃኒት ታዋቂዎችን ትኩረት በምናደርግበት ጊዜ ብዙዎቹን የሚሰበስቧቸው እንዲሁ ከሌላው ከጫካ ነው አንዳንዶቹ ግን በቤታቸው አካባቢ ተክለው የሚጠቀሙም አለ በጓሯቸው አካባቢ ማለት ነው። በስፋት ግን አሁንም ቢሆን ያለው ችግር ምንድነው? የባህል መድኃኒት ታዋቂዎቻችን ወደ ተለያዩ ቦታ እየሄዱ ነው እነዚህን እጽዋት የሚሰበስቡት ማለት ነው። በአንዳንድ ቦታ እንደዚህ እንደ ቦርድ የም ያለው እንደ ቦርድ ተራራ ያለው የባህል መድኃኒት እጽዋትን ለባህል መድኃኒትነት የሚያገለግሉ እጽዋትን አሰባሰብ በሁለቱም መንገድ ልናየው እንችላለን። በበጎም በመጥፎም በኩል ልናየው እንችላለን። መጠንቀቅ አለብን። በበጎም ነገር ካየነው ከሳይንሳዊ አንጻር ከሳይንሳዊ እንትኑ አንጻር ስናይ በጥቅምት 17 ቀን እጽዋቱን በሚሰበስቡበት ጊዜ በዛን ጊዜ አበባ የሚያመር አበባ እጽዋቱ በተለይ እነዚህ ዛፎች ሳይሆኑ ቁጥቋጦች ሳይሆኑ እነዚህ ሀርብ የምንላቸው እነዚህ ሳር መሰል እጽዋት በዛን ጊዜ አበባ የሚያፈሩበት በዓመት አንድ ጊዜ በቅለው የሚረግፉ ማለት ነው። እነዛ አበባ የሚያፈሩበት ዘር የሚሰጡበት ወቅት ነው እና በዛን ጊዜ ለመድኃኒትነት የሚያገለግሉ ኬሚካሎች በከፍተኛ ደረጃ እጽዋቱ ላይ ይገኛል የሚል ሳይንሳዊ እንትኖች አሉ። ሁሉም ላይ ላይሆን ይችላል፣ ግን ብዙ ጊዜ እንደዚህ አይነት የምርምር ውጤቶች ናቸው የሚያሳየው። ሌላው ግን በአንድ ቀን መሰብሰቡ በዚህ ሰዓት መሰብሰቡ ደግሞ ጉዳትም ሊያስከትል ይችላል፣ ጥንቃቄ ማድረግ ያለበት ለምሳሌ በዚህ ጊዜ አበባ ሲያብብ ፍሬ ሲጥል ዘሩ ወደ አፈር ሄዶ በሚቀጥለው ዓመት ዘር እንዲሰጥ ከመሆን ይልቅ ስናጭደው፣ ስንሰበስበው፣ አንዳንድ ጊዜም ደግሞ ስሩ ከነስሩ ስንወስደው በእጽዋቱ ቀጣይ ህይወት ላይ አደጋ የሚያስከትሉ ነገሮች አሉ። ይሄ ያው ካለው መረጃ በመነሳት እንጂ በዛ ላይ የተደረጉ ጥናቶች የሉ ወደፊት መጠናት ያለባቸው። ነገር ግን በአጠቃላይ በኢትዮጵያ ደረጃ በምናይበት ጊዜ እውነት ነው የባህል መድኃኒት አዋቂዎች ጥንቃቄ ያደርጋሉ፣ በተቻለ መጠን ጥንቃቄ ያደርጋሉ። ግን በስፋት ሊሰሩ የሚገቡ ስራዎች አሉ ለመ እንዲጠብቁ ለማድረግ እነሱንም መንግስትም እነሱንም እያሳተፈ ወደፊት መሰራት ያለባቸው ስራዎች አሉ የሚል እምነት ነው ያለኝ። ውድ ቤተሰቦቻችን ከሼልፍ ላይ በተሰኘው ፕሮግራማችን ዛሬ በጅጅጋ ከተማ ላይ እንገኛለን። እንግዳይ ዶክተር ጌታቸው አዲስ ናቸው ከእሳቸው ጋር ቆይታ ስናደርግ ደግሞ የምናነሳቸው ርዕሰ ጉዳዮች የመጣንበትም የባህል ሕክምና እጽዋትና የባህል ሕክምና ፕራክቲሶችን በተመለከተ በተዘጋጀ ሲምፖዚየምን ማዕከል አድርገን ብቅ ብለን ነው። እንግዲህ ይህን ውይይት እያደረግን የምንገኘው። አሁን ወደ ሶማሌ ክልል ስንመጣ ብዙ ያልተጠና ነገር እንዳለ ቀደም ሲልም አውርተንበታል። እየተነሱም ያለው ዋናው ሲምፖዚየሙን መደረግ የተፈለገበት ዋናው ምክንያት በክልሉ ላይ ብዙ የባህላዊ ህክምና ፕራክቲሶች አሉ፣ ልምምዶች አሉ። ነገር ግን አልተሰነዱ። ወደ ጥቅም እንዲመጡ በዘመናዊ መልኩ የማድረግ ስራን እንደ ጅማሮ ታይቶ ነው እና ምን ድረስ ተሄዷል? አሁን ምንድን ነው እየሰራችሁ ያላችሁት? የሚለውንስ ጥያቄ የአርማወር ሐንሰን የምርምር ኢንስቲትዩት እንዳልኩ በሀገሪቱ ውስጥ እንደዚህ አልፎ አልፎ የሚሰሩ በሳይንሳዊ መንገድ የሚሰሩ በኤትኖ ቦታኒ የሚሰሩ እውቀቱን የመሰነድ ስራዎች እየተሰሩ ነው። ግን በስፋት ሀገራዊ የሆነ እይታ ያለው ጥልቀት ያለው ስራ እስካሁን ድረስ በኢትዮጵያ ውስጥ አልተሰራም። ስለዚህ የአርማ ብርሃን ሰር ምርምር ኢንስቲትዩት አላማው ምንድን ነው? ይህንን ጠለቅ ባለ መረጃ መሰብሰቢያ ዘዴዎችም ደግሞ ደረጃቸውን የጠበቁ ስታንዳርዳቸውን የጠበቀ ሆኖ አንድ አይነት ሆኖ የደረቅ መቃ ተማሪዎችንም እያካተትን ልንሰራበት የምንችለውን የፕሮጀክት እቅድ ይዘን እየተንቀሳቀስ ነው። ስለዚህ ሀገራዊ የሆነ እቅድ ነው ያለን ማለት ነው። አሁን የጀመርነው ሀገራዊ እቅድ ነው። ከሀገራዊ እቅዱ ለምን ወደ ሶማሌ ቅድሚያ ሰጥተን ሶማሌ ክልል ላይ መስራት ፈለግን? ዝም ብለን ስለፈለግን ሳይሆን አስፈላጊ መሆኑ ስላመንበት ነው። ለምን ሶማሌ ክልል ካል እንግዲህ በአጠቃላይ የስነህይወት የእጽዋት ሀብታዎቻችን በአጠቃላይ እድሜ ለአዲስ አበባ ዩኒቨርሲቲ የባዮሎጂ ዲፓርትመንት የሄርባሪም ናሽናል ሄርባሪም ይባላል። በዛ ከ6000 በላይ ቅድም አንተ እንዳልከው ከ6500 በላይ የሚሆኑ እጽዋት ተሰንደዋል። ከዛ ውስጥ ደግሞ ብዙዎቹ ደግሞ ለመድኃኒትነት የሚያገለግሉ ናቸው። እነዚህ 6500 እጽዋት ሀገሪቱን በሙሉ ተዳስቶ በጥልቀት ታይተው ነው ወይ የተሰነደው ካልከኝ፣ አይደለም ነው ለእኔ መልሴ። ምክንያቱም ወደዚህ አካባቢ ጥልቀት ያለው ስራ አልተሰራም ነበር በዛን ጊዜ በተለያዩ ምክንያቶች። ወደ ሶማሌ ክልል በተለይም ወደ ምስራቁ አካባቢ ጥልቀት ያለው ስራ አልተሰራም ነበር። አንድ ይሄ ነው። ሁለተኛው ዓለም አቀፍ ማስረጃው እንደሚያሳዩት በዓለም ላይ ወደ 36 የሚሆኑ ባዮዳይቨርሲቲ ስፖርት የምንላቸው ክልሎች አሉ። ባዮዳይቨርሲቲ ሆት ስፖት ማለት እንደው ወደ ጥልቀት ሳልገባ አንደኛው ከፍተኛ የሆነ ብዝሃ ህይወት ያለበት፣ ሁለተኛው ከዛ ብዝሃ ህይወት ውስጥ ደግሞ በዛው አካባቢ ብቻ የሚገኙ እጽዋትም ሆነ እንስሳት በዛ ብሎ የሚገኙበት በዛ አካባቢ ብቻ የሚገኙ ስለዚህ ዋናው አንደኛ ብዝሃ ህይወት ያለበት፣ ሁለተኛ እዛ አካባቢ ብቻ የሚገኙ እዛው በቀል ማለት ነው። እዛው በቀል ለምሳሌ ሀገር በቀል እናለ አይደለ እዛቸው አካባቢ በቀል ደግሞ አንድ ቦታ ላይ በቀል የሆኑ እጽዋቶች ያሉበት፣ ሶስተኛ ደግሞ ምንድነው፣ ይሄ ባዮዳይቨርሲቲ ኦፍ ስፖርት ስንል ሶስተኛው የሰዎች እንቅስቃሴ አለ። ሰዎች ራሳቸው ለማሳደግ ሲባል የተፈጥሮ ሀብቱን ይጠቀማሉ። ስለዚህ የተፈጥሮ ሀብቱን በሚጠቀሙበት ጊዜ በበጎገኑ ማሳደግ እንዳለ ሆኖ በበጎገኑ ራሳቸው ማሳደግ፣ ሀገር ሀብት ሀገርን ማሳደግ እንደተጠበቀ ሆኖ ተፈጥሮ ሀብት ላይ ጉዳት ሊያስከትሉ የሚችሉባቸው ሁኔታዎች አሉ። ስለዚህ ባዮዳይቨርሲቲው ደግሞ ይህንን ያስባል። ህብረተሰቡ ራሱን ህይወት ለማሳደግ ሲል ለመሻሻል ሲል የተፈጥሮ ሀብቶቹን ሊጎዳ ይችላል ከሚል ያን ተፈጥሮ ሀብት ጎዳ ማለት ደግሞ በተለይም እዛ አካባቢ ብቻ የሚገኙ እጽዋት ካሉ ሊጠፉ የሚችሉበት ሁኔታ አለ። እጽዋቱ ጠፉ ማለት ከነ እውቀታቸው አብረው ሊጠፉ ይችላሉ። እውቀቱም፣ እጽዋቱ ሊጠፉ ይችላሉ። ስለዚህ ባዮዳይቨርሲቲ ሆት ስፖት ብለን ይህን አካባቢ መረጥን ማለት ነው። ምንድነው ከሰላሳ ስድስቱ የዓለም አቀፍ ባዮዳይቨርሲቲ ሆት ስፖት ትኩረት የሚሹ የሚሽ ነገር ማለት ነበር። ሆት ስፖት ማለት ትኩረት የሚሻ ስለዚህ ከሰላሳ ስድስቱ የዓለም አቀፍ ባዮዳይቨርሲቲ ሆት ስፖት አንዷ የአፍሪካ ቀንድ የባዮዳይቨርሲቲ ሆት ስፖት ትባላለች። ይችን በጅቡቲ ኢትዮጵያን እና ሶማሊያን አካባቢ ያጠቃልላል። ስለዚህ አሀ ሶማሌ ክልል ላይ ብዙ ሰነድ በባህል መድኃኒት ላይ የተሰነደ ሰነድ የለም። ይሄ ክልል በባዮዳይቨርሲቲ ሆት ስፖት የታወቀ ነው፣ ቅድም ያልኩትን መስፈርቶች ተከትለን። ስለዚህ በዚህ አካባቢ ደግሞ ብዙም የብዝሀ ህይወት አልታወቀም፣ አልተሰነደም። ከዛ በተጨማሪ ብዙ አልተሰነደም ማለት ነው። አልፎ አልፎ ስናሰደሮች አለ። ይሄ ካለ እንዴ ለምንድን ነው በሶማሌ ክልል መተን ስራችንን መጀመሪያ ቅድሚያ ሰጠን። ለሶማሌ ክልል ቅድሚያ ሰጠን ለምን አንሰራም ብለን ነው። ወደዚህ የማጣ ነው። ይሄ ነው ዋናው ምክንያታችን። ስለዚህ ምንድነው ያደረግነው? ቅድም አንተ እንዳልከው ከክልሉ ከሶማሌ ክልል የጤና ቢሮ ከሶማሌ ክልል የህብረተሰብ ጤና ኢንስቲትዩት ከጅግጅጋ ዩኒቨርሲቲ ከቀብሪዳር ዩኒቨርሲቲ ጋራ አሁን ደግሞ የምንማጣው ከአዲስ አበባ ዩኒቨርሲቲ እንዲሁም ከአዲስ አበባ ዩኒቨርሲቲ ባለሙያዎች አሉ። ከፍተኛ ባለሙያዎች በመስኩ እውቀት ያላቸው ልምድ ያላቸው ባለሙያዎች ያሉበት ወደፊት ደግሞ የምናስበው የብዝሃ ሕይወት ኢንስቲትዩት እንደዚህ ትኩረት አድርጎ ሳፖርት ድጋፍ ለመስጠት ከሚያሰጠን ከሚያደርግልን ተቋም ጋር ሁሉ እንሰራለን። ዋናው ትልቁ ነገር አላማችንን ማሳካት ነው። በመተባበር ውጤታችንን ያሳድገዋል ጉልበት ይሰጠናል፣ የሚል እምነት ነው ያለን እና እንደዚህ በማድረግ የድህረ ምረቃ ተማሪዎችንም አካተን ስራ ለመስራት ነው ያሰብነው። እንግዲህ ሶማሌ ክልል በጣም ሰፊ ከሚባሉ ክልሎች ውስጥ አንዱ ነው። በጣም ሰፊ ነው። በመልክዓ ምድሩም በጣም ተራራ ቁልቁለት ያልበዛበት ነው። ለመንቀሳቀስ የሚመቻል እዚህ ብዙ ይሳካላችኋል ብለንም እናምናለን። እና ስለዚህ አሁን አሳታፊነቱ ብዙ ወሳኝ ነው። አሁን ድሮ እነ ዶክተር ተወልደ የፍሎራ ኦፍ ኢትዮጵያ ኤንድ ኤርትሪያ የሚለውን ጥናት ሲጀምሩ በጣም በፈረስ በበቅሎ መሰቃየት ነበር። አሁን ትንሽ እድሉ ብዙ ሰፊ ነው፣ ኮሚኒኬሽኑም የቀለለ ነው። ከዛ አንጻር ስናየው እነሱ ሰላሳ ምናምን ዓመት የወሰደባቸውን ጥናት ምናልባት እናንተ ደግሞ በጥቂት ጊዜ ልታሳኩት ትችላላችሁ። አካባቢው ላይ ብዙ ነገር ልሰሩ ትችላላችሁ። እና እንደማጠቃለያ ምን ውጤት ይገኛል ተብሎ ይታሰባል? አሁን በዚህ ጥናት እና ምን ያህል ጊዜ ይወስድብናል ብላችሁ ታምላላችሁ? እቅድ ብለን የያዝ ነው እንግዲህ ሁለቱ ዋና ዋና ጥናቶች አደሉ። ሁለቱ ዋና ዋና ጥናቶች የማስተርስ ተማሪዎችን የድህረ ምረቃ ተማሪዎችንም የምናሳትፍበት ነው የሚሆነው። እንግዲህ ከአንድ እስከ አንድ ዓመት ተኩል ድረስ ይፈጅብናል ብለን ነው የምናስበው። እና ምንድን ነው አሳታፊ ነው። እንደተባባለው ዞኖች ያሳትፋል፣ ወረዳዎች ያሳትፋል፣ ቀበሌዎች አሁን እንዲያውቁ እናደርጋለን። የቀበሌዎች እነዚህ ኡጋዞች እነዚህ የባህል አዋቂ እንትኖች አሉ ተሰሚነት ያላቸው ትልልቅ ሰዎች አሉ። እነሱ እንዲያውቁ እናደርጋለን። ህብረተሰቡ እንዲተባበረን እናደርጋለን። ዩኒቨርሲቲዎችም እናካታለን። ከዚያ በተጨማሪ ደግሞ ስልጠና ሰጥተን የምናሰማራቸው ባለሙያዎች ይኖሩናል። ለዚሁ መረጃዎችን እንዲሰበስቡ እና እንደዚህ ነው የምንጠብቀው። ነገር ምንድን ነው የሱማ ክልል ሙሉ ለሙሉ መቶ ፐርሰንት እንኳን ባይሆን በሶማሌ ክልል ውስጥ ያሉትን ለመድኃኒትነት የሚያገለግሉ እጽዋት የብዙዎን የብዙዎቹን መረጃ ይኖረናል። መረጃው ዝም ብሎ ቁንጽል ሳይሆን በሳይንሳዊ መንገድ የተተነተነ የተተነተነ መረጃ ይኖረናል። ዋናው ነው። ያን ካደረግን በኋላ ቀጣይ ስራዎች ይኖራሉ። ማነው ሪፖርት የማዘጋጀት ከዚያ በኋላ ደግሞ መንግስት ዝም ብሎ ማንሳፈፍ ሳይሆን ለመንግስት ደግሞ የክልሉም የፌዴራል መንግስቱም ሊጠቀምበት የሚገቡ የሚችል የፖሊሲ ብሪፎችን እናዘጋጃለን። ዝም ብለን አይደለም። በዚህ በዚህ መንገድ ይጠበቁ፣ እጽዋቱ ይጠበቁ። በዚህ በዚህ መንገድ አገልግሎት ይስጡ። ከዛ በተጨማሪ ካሉት እጽዋት ውስጥ ተመርጠው ተመርጠው በሽታው በጣም ዋና በሽታ እንደሆነ ታይቶ በአካባቢው በሀገር አቀፍ ደረጃም ኃይለኛ ዋና በሽታ መሆኑ ተረጋግጦ እጽዋቱን ለማራባት የሚመችበት ሁኔታ ታይቶ ያንን ወደ ምርምር የምናስገባበት ቀጥለን መድኃኒት ዋናው ዓላማችን መድኃኒት ማውጣት አይደለም፣ መሰነድ ብቻ አይደለም። ስለዚህ ለሚቀጥለው ምርምር እንቀጥላለን ማለት ነው። ዩኒቨርሲቲዎቹም፣ ክልሉም፣ የእኛም ተቋም ሌሎችም ዩኒቨርሲቲዎች እንደዚሁ ሌላ መርምር ምርምር ማድረግ የሚፈልግ ማንኛውም ኢትዮጵያዊ ወይም የውጭ ሀገር ዜጋ እነዚህ ለምርምር እናዘጋጃለን። ቅደም ተከትል እናወጣላቸው። ይሄ እፅዋት በዚህ ምርምር ቅድሚያ ይሰጠዋል። አንደኛ ይሄ፣ ሁለተኛ፣ ሶስተኛ ለምሳሌ በወባ በወባ በክልል ውስጥ ይሄ እጽዋት ቅድሚያ ቢሰጠው ሁለተኛ ይሄ ሶስተኛ ይሄ ብለን እናስቀምጥ እንችላለን ማለት ነው። አሁን ትላንት አንድ አባት ሲሉ ነበር፣ ቆዳ ላይ የሚወጣ በሽታ አለ ይላሉ። ለዛም እንደዚሁ እናወጣለን። ማለት አንድ ይሄ ነው። ሁለተኛው መሰነዱ ብቻ ሳይሆን ቢያንስ ከሁለቱ ዩኒቨርሲቲዎች በአንዱ የቦታኒካል ጋርደን ዘቦታ በኢዘቦታ የሚጠቁበት እጽዋት የሚጠበቁበትን ካፓሲቲ ደቨሎፕ እናደርጋለን ከዩኒቨርሲቲው ጋር ተባብረን ከክልሉ ጋር ተባብረን በዩኒቨርሲቲው እዛው ዩኒቨርስቲው ራሱ የሚከታተልበት ሳፖርት እናደርጋለን። ተቋቁሞ ሳፖርት የሚደረግበት ሁኔታ ይፈጠራል ማለት ነው። ዶክተር፣ በጣም አድርገን እናመሰግናለን እንግዲህ ይህን ውይይት እንድናደርግ ስለፈቀዱ። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን ዛሬ ከስቱዲዮ ወጣ ብሎ ወደ ጅጅጋ መተን በዚህ መልክ ይህን ውይይት አድርገናል። ውጤቱንም ደግሞ እየተከታተለን የምንነግራችሁ ነው የሚሆነው ይህንን ፕሮግራም እንድናዘጋጅ ና እንድናቀርብ ትልቁን ትብብር ያደረገልን አህሪ ወይም አርማወር ሃንሰን የምርምር ኢንስቲትዩት ነበረ። ከልብ አድርገ እናመሰግናለን። እንግዳዬ ዶክተር ጌታቸው አዲስ የባህላዊ ሕክምና ከፍተኛ ተመራማሪ ና መላ ሀገራችንን በመዞር ብዙ ሀሳቦችን ብዙ የባህላዊ እውቀቶችን ሀሳቦች የሰበሰቡ ታላቅ ተመራማሪ ናቸው። እንግዲህ ውድ ጊዜያቸውን ሰጥተው ይሄን ውይይት እንድናደርግ ስለፈቀዱ በድጋሚ በጣም አድጌ አመሰግናቸዋለሁ። እናንተም አብራችሁን ስለነበራችሁ እጅግ አድጌ አመሰግናለሁ። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው ግን መልካም